ዛሬ የምንነጋገርበት እና የምንማማርበት ርዕሰ ጉዳይ ቤተ ክርስቲያን ማን ናት የሚል ነው። ቤተ ክርስቲያን ማን ናት? እንደ ሌሎቹ የክርስቲያን ዶክትሪኖች ሁሉ ማለት ይቻላል ቤተ ክርስቲያን ማን እንደሆነች ማወቅና ማመን ዋና ጉዳይ ነው። በሥላሴ አስተምህሮ ላይ፣ በነገረ ክርስቶስ ላይ፣ በነገረ ድህን ላይ፣ በጥምቀት ላይ፣ በመንፈስ ቅዱስ ላይ በእነዚህ ሁሉ ላይ ያሉን አስተምህሮች መዛባት በክርስትና እምነታችን ላይ ከፍተኛ ጉዳት እንደሚያመጣ ሁሉ ቤተ ክርስቲያን ማን ናት በሚለው አስተምህሮ ላይ ወደ ኑፋቄ ሊመራን የሚችል አስተምህሮ ሊኖር ስለሚችል ቤተ ክርስቲያን ማን ናት የሚለውን በሚገባ ማወቅና መረዳት እጅግ አስፈላጊና ዋና ነገር ነው። ስለዚህ በዚህ ርዕሰ ጉዳይ ላይ እንነጋገራለን። ዛሬ ይሄ ትውልድ እኛ ባለንበት ዘመን ብዙዎቻችን ስለ ቤተ ክርስቲያን ያለን ዕውቀትና እምነት ከሐዋርያት አስተምህሮና አመክንዮ እጅግ የተለየ የተዛባና የራቅ አስተምህሮ እንዳለን ካለው ሁኔታ መረዳት እንችላለን ወገኖቼ። ብዙዎቻችን ዛሬ ቤተ ክርስቲያን ማን ናት ተብለን ብንጠየቅ ከአባቶች አስተምህሮና ከመጽሐፍ ቅዱስ ቃል ከሚናገረው ውጪ ነው። ዛሬ በዘመናችን በሀገራችን፣ በኢትዮጵያ ከምንጊዜውም የበለጠ በአብያተ ክርስቲያናት፣ በዲኖሚኔሽኖች መካከል በቤተ እምነቶች መካከል ማለት ነው ከፍተኛ የሆነ መገፋፋትና መጠላላት የበዛበት ዘመን ላይ ነው ያለ ነው። አንዳችን ከሌላው ጋር የምንታያየው እንደ ጠላትነት ነው። ስለዚህ በዚህ ዘመን እንደምናየው በኢትዮጵያ ውስጥ ያለን ክርስቲያኖች ቤተ ክርስቲያን ምን ትመስላለች? ቤተ ክርስቲያን ማን ናት ተብለን ብንጠየቅ የብዙዎቻችን መልስ የሚሆነውና ቤተ ክርስቲያን ማን ናት የሚለውን ትርጉም የምንረዳው በሁለት መልኩ ነው። አንደኛው ቤተ ክርስቲያንን የምናያት ከመዋቅር አንጻር ነው ወይም ከተቋም አንጻር። ሁለተኛ ከአስተምህሮና ከስርዓት ከሚመነጭ ቤተ እምነት ወይም ዲኖሚኔሽን አንጻር ነው። እነዚህን በሁለት በኩል የከፈልናቸውን እንዲህ አድርገን ማየት እንችላለን። አንደኛው ከመዋቅር ወይም ከተቋም አንጻር ኦርቶዶክስና ካቶሊክ ኤጲስቆጶሳዊ አስተዳደር ያላቸው መንፈሳዊ ተቋሞች እንደሆኑና ፕሮቴስታንቶች እና ሌሎችም አብያተ ክርስቲያናት በፓስተሮች የሚመራ መዋቅር ያላቸው መንፈሳዊ ተቋም አድርገን እንመለከታቸዋለን። በተቋም ደረጃ ይሄ እንግዲህ በኅብረተሰቡና ባለው በመንግሥታዊ መዋቅር ውስጥ እውቅና ማግኘትን ሁሉ ያጠቃልላል ሕጋዊ ሰውነትን የማግኘት ሁለተኛው ከአስተምህሮና ከስርዓት ከሚመነጭ ልዩነት የተነሳ የኦርቶዶክስ የካቶሊክና የፕሮቴስታንት ቤተ እምነት ዲኖሚኔሽን ብለን እንመለከታቸዋለን። ስለ ማንነታቸውም የምንናገረው ቤተ እምነትን መሠረት አድርገን ነው። በአጠቃላይ በአገራችን የሚገኙትን እነዚህን ሦስቱንም ዋና የሚባሉ ማለት ነው አብያተ ክርስቲያናት አብያተ ክርስቲያናት ናቸው ብለን ስንል በሁለት መልኩ እናያቸዋለን ማለት ነው። አንደኛ እንደ ድርጅት አድርገን ነው የምንመለከታቸው፣ ማለትም እንደ ተቋም። ሁለተኛ እንደ ቤተ እምነት ወይም እንደ ዲኖሚኔሽን አድርገን ነው የምናያቸው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ስንመለከት ሶስት ነገሮችን እናያለን። አንደኛ እንደ ተቋም ድርጅት ናት። ሁለተኛ እንደ ቤተ እምነት ዲኖሚኔሽናል ናት፣ ቤተ እምነት ናት። ሦስተኛ የኦርቶዶክስ ቤተ ክርስቲያን ብለን ስንል እንደ ሕንፃ ቤተ ክርስቲያን አድርገን ነው የምንመለከታት። እንደ ድርጅት ስናያት በሲኖዶስ የምትመራ በሀገር አቀፍ ደረጃ ሰፊ መዋቅር ያላት እንደሆነች እናያለን። እንደ ሕንፃ ስናያት ቤተ ክርስቲያን ስንል የሚታየን ሕንፃው፣ ጉልላቱ መስቀሉ፣ ዐውደ ምሕረቱ፣ ደጀ ሰላሙ ነው የሚታየን፣ የተቀደሰ ስፍራ እንደሆነ ቤተ ክርስቲያን ብለን ስንል ሕንፃውና አካባቢው፣ ደጀ ሰላሙ ቅጥሩ ነው የሚታየን። ብዙውን ጊዜ ቤተ ክርስቲያን የሚለውን ቃል የምንረዳው ከሕንፃው ጋር አያይዘን ነው ማለት ይቻላል። ሕንፃውን ስንመለከት ደግሞ የሚታዩን ሦስት ነገሮችን እንመለከታለን። አንደኛ በህንፃው ውስጥ የሚከናወነውን ስርዓት ነው የምንመለከተው። ሁለተኛ በህንፃው ውስጥ ወይም በዛ በቤተ ክርስቲያን በምንለው ውስጥ የምንመለከተው አምልኮ ነው። ሦስተኛ በዚህ ውስጥ የምንመለከተው በህንፃው ውስጥ አስተምህሮ ነው። አስተምህሮ አለ በዐውደ ምሕረቱ። ስለዚህ ይሄንን ሁሉ የኦርቶዶክስ ቤተ ክርስቲያንን በውስጧ ስንመለከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁለት አይነት መልክ ያላት ሆና በዚህ ዘመን እየተገለጠች እንዳለች እንረዳለን። በሁለት መልኩ፣ አንደኛው መሬት ላይ የምትታየዋ ቤተ ክርስቲያን ናት። እነዚህን ነገሮች ሁሉ አካታ ያያዘች ማለት ነው፣ ተቋሙን፣ ስርዓቱን እና ህንፃውን በዚህ ውስጥ የሚከናወኑትን ነገሮች ሁሉ የያዘች በተጨባጭ የምትታየዋ ቤተ ክርስቲያን ናት፣ በእኛ በሰዎች መረዳት ማለት ነው። ሁለተኛዋ መሬት ላይ የሌለችና በምኞትና በአሳብ ደረጃ ከፍ ያለ ልዕልና የተሰጣት ምናባዊቷ ኦርቶዶክስ ናት። በሐሳብ በምናብ የምትታየዋ ማለት ነው ቤተ ክርስቲያን ናት። ብዙዎቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሌሎች አብያተ ክርስቲያናት የተለየች ናት ስንል የሚታየን አምልኳችን፣ አለባበሳችን፣ ነዋዬ ቅዱሳታችን፣ ቅዳሴው፣ ማህሌቱ፣ ባህሉ፣ ስራ ህንፃውን ነው የምንመለከተው። የፕሮቴስታንቱን ቤተ ክርስቲያን ቢሆን ራሳቸውን ከሌሎች የተሻሉና የተለዩ አድርገው የሚመለከቱት ዜማቸውን፣ ስብከታቸውን፣ ትምህርታቸውንና በኢየሱስ ክርስቶስ ስም አጋንንት ማውጣታቸውን በልሳን መናገራቸውን እርስ በርስ ያላቸውን ኅብረት አንድነታቸውን ነው መጽሐፍ ቅዱስ ምን ይላል በሃይማኖት ብትኖሩ ራሳችሁን መርምሩ ይላል ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር አምስት ላይ እነዚህን ሁሉ ተመልክተን በርግጥ አሁን ስለ ቤተ ክርስቲያን ያለን የእኛ መረዳትና አባቶቻችን በኒቅያ ቁስጥንጥንያ ጉባኤ ላይ የወሰኑት በጸሎተ ሃይማኖት የተወሰነውና ሐዋርያትና ወንጌላውያን ጌታችን ኢየሱስ ክርስቶስ ያስተማሩት ትምህርት በእርግጥ በዚህ ዘመን ቤተ ክርስቲያንን የምንመለከታት ከእግዚአብሔር ቃልና ከአባቶቻችን አስተምህሮ አንጻር ነው ወይስ አይደለም? ትክክለኛ አመለካከት አለን ወይስ የለንም የሚለውን ነገር መረዳትና ማወቅ ራሳችንን መመርመርና መፈተን ይኖርብናል። ስለዚህ የቤተ ክርስቲያናችንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መሬት ላይ ያለችዋ ይህችን ቤተ ክርስቲያን በሦስት ከፍለን ማየት እንችላለን። ቅድም እንዳልኳችሁ በሁለት አይነት እንከፍላለን ብለናል። አንድ መሬት ላይ ያለችው ተጨባጯና ሁለተኛ ምናባዊቷ ቤተ ክርስቲያን ብለናል። ስለዚህ አሁን መሬት ላይ ያለችዋ ቤተ ክርስቲያን ምን ትመስላለች? የሚለውን በሦስት ከፍለን ማየት እንችላለን። አንደኛ በተቋም ደረጃ የሲኖዶስ ተዋጽዋዋ በዘር ላይ የተመሠረተችዋን ቤተ ክርስቲያን እንመለከታለን። በተቋም ደረጃ ሲኖዶሱ በዘረኝነት ላይ የተመሠረተ በጎሳ ላይ የተመሠረተ ነው። ዛሬ የምናያት መሬት ላይ ያለችው ቤተ ክርስቲያን ከላይ ጀምሮ፣ ከሲኖዶስ ጀምሮ እስከ ታች ድረስ ማለት ነው የአስተዳደር መዋቅሯን፣ በዚህ በመዋቅር ደረጃ ስንመለከት መሬት ላይ ዛሬ ያለችው ቤተ ክርስቲያን በጉቦኞች የታጠረች ቤተ ክርስቲያን ናት። በቤተ ክርስቲያኗ መዋቅር ውስጥ ሥራ የሚቀጠረውና ለአገልግሎት የሚሾመው ሰው በጉቦ ነው። ጉቦኛነት ብልሹ አስተዳደር ያለው በቤተ ክርስቲያን ውስጥ ነው። በመንፈሳዊ ደረጃ በአምልኮ ደረጃ የምንመለከተው የጥንቆላና የመተት አሰራር እንደ ሕጋዊ ጥበብ ተደርጎ የሚቆጠርባት ቤተ ክርስቲያን ናት። ደብተራ፣ አጥማቂዎች መተተኞች፣ ደጋሚዎች፣ ኮከብ ቆጣሪዎች አሉት በቤተ ክርስቲያን ጥላ ስር ነው። ከጳጳሳት ጀምሮ እስከ ምዕመናን ድረስ እንደ ነውር አይቆጠርም። እንደ ልዩ መንፈሳዊ ጥበብ ነው የሚቆጠረው። በሌላ በኩል መሬት ላይ ያለችዋን ቤተ ክርስቲያን ስንመለከት የኦርቶዶክስ ቤተ ክርስቲያናችን መጽሐፍ ቅዱስን አስቀድሞ ለቤተ ክርስቲያኑ አስተምሮ የምትጠቀም ሲሆን፣ በዚህ ዘመን መጽሐፍ ቅዱስን የደለዘች ቤተ ክርስቲያን ናት። ምን ማለት ነው? በሌላ አባባል መጽሐፍ ቅዱሳዊ መሰረት የሌላት ናት። ምን ማለት ነው? በድርሳናትና በገድላት በፍጡራን አማላጅነት የምትታመን ቤተ ክርስቲያን ናት። ቤተ ክርስቲያኗ ልዩ ወንጌልም ሰባኪ ናት። በተጨባጭ ዛሬ የምናየው ልዩ ወንጌልን በመስበክ ሰው በጸጋው ሊጸድቅ አይችልም፣ ሰው መጽደቅ የሚችለው በሥራው ነው ብላ የምታስተምር ያለ መልካም ስራ ሰው አይድንም የሚል ትምህርት በማስተማር ትታወቃለች። እንደውም ያለ ድንግል ማርያም አማላጅነት ሰዎች አይድኑም የሚል ትምህርት። ስለዚህ በአስተምህሮ ደረጃ መጽሐፍ ቅዱሳዊ ያልሆኑ ልዩ ወንጌልን በማስተማር በመሬት ላይ ያለችዋ የዛሬዋ ቤተ ክርስቲያን እንዲሆና ትታያለች። ቤተ ክርስቲያኗ ለአምልኮዋ ማዕከል አድርጋ የእግዚአብሔር ክብር በዛ ይገኛል ሕንፃ ቤተ ክርስቲያን በዛ ቦታ አለ ተብሎ ቅዱስ ነው፣ ቦታውም ቅዱስ ነው፣ ሕንፃውም ቅዱስ ነው ተብሎ ሊቆጠር የሚችለው ታቦት ወይም ጽላት፣ ሰው በሠራውና ጠርቦ ባዘጋጀው ጽላት ውስጥ እግዚአብሔር ያድራል ብላ የእግዚአብሔር ማደሪያ ነው ብላ ለጽላት የምትሰግድና የምታሰግድ የእግዚአብሔር ማደሪያ አድርጋ የምትቆጥር ቤተ ክርስቲያን ናት። ይሄ መሬት ላይ ያለችዋ ዛሬ የምንመለከታት ኦርቶዶክስ ቤተ ክርስቲያን ናት። በሥነ መለኮት ደረጃም ቢሆን በውስጧ የተለያዩ አስተምሮች ያሉባት ቤተ ክርስቲያን ናት። ማለትም የጸጋ የቅባት የአውጣኪ የካራ የተዋህዶ አስተምሮ ያለባት፣ እነዚህ ሁሉ ቡድኖች ያሉባት ቤተ ክርስቲያን ናት። በውስጧ መሬት ላይ ያለውን ነው የምንመለከተው። የቅባት ፓትርያርክ አለ። እንግዲህ እንደዚሁ በዘር ላይ የተመሰረተ ፓትሪያርክ አለ። በተጨባጭ የምንመለከተው መሬት ላይ ያለችዋን የኦርቶዶክስ ቤተ ክርስቲያንን ኃጢአተኛ ሰው ከሞተ በኋላ በሚደረግለት ፍትሐት እና ተዝካር ከሲኦል ወደ ገነት ይመለሳል ብላ የምታምንና የምታስተምር ቤተ ክርስቲያን ናት። የዚህ ዘመናችን ቤተ ክርስቲያን መሬት ላይ ያለችዋ ቤተ ክርስቲያን ለሰው ልጆች ኃጢአት የሞተው ኢየሱስ ክርስቶስ ብቻ ሳይሆን እናቱ ድንግል ማርያምም ስለ ሰው ልጆች ኃጢአት ስትል ሞታ ተነስታለች ብላ የምታስተምር የምታምንና የምታሳምን ቤተ ክርስቲያን ናት። እንግዲህ እንዲህ ያለችዋ ቤተ ክርስቲያን በዚህ ዘመን ያለችው በቀደሙ አባቶች በቤተ ክርስቲያን አበው አስተምህሮና በመጽሐፍ ቅዱስ ቃል ይሄ ልምምዷ ሊፈተሽና መጽሐፍ ቅዱሳዊ ያልሆነው አስተምሮና መንፈሳዊ ልምምዷ ወደ መጽሐፍ ቅዱሳዊነት እንዲመጣ ከመጽሐፍ ቅዱሱ ጋር የማይግባቡና መጽሐፍ ቅዱሳዊ ያልሆኑ አስተምሮችና ልምምዶች ከቤተ ክርስቲያኗ መወገድ እንዳለባቸው እንረዳለን። እንግዲህ እንዲህ ያለችው ቤተ ክርስቲያን ተሐድሶ የሚያስፈልጋት ቢሆንም በተቃራኒው የጸረ ተሐድሶ ግብረ ኃይል አቋቁማ ቤተ ክርስቲያኗ ስለ ክርስቶስ የሚናገሩትን ልጆቿን የምታሳድድ ቤተ ክርስቲያን ሆና መገኘቷ እጅግ ያሳዝናል በእውነት። ስለዚህ ይቺ ቤተ ክርስቲያን ወደ መጽሐፍ ቅዱስ መመለስ፣ ወደ እግዚአብሔር ቃል መመለስ፣ ወደ ጥንቱ ወደ መሠረቷ መመለስ ያስፈልጋታል። ሁለተኛ መሬት ላይ ያለችው ይቺው ቤተ ክርስቲያን ፖለቲከኛዋ ኦርቶዶክስ ቤተ ክርስቲያን ናት። መሬት ላይ ያለችዋ ምንድን ነው? በዚህ ውስጥ የምንመለከተው ሁለተኛዋ መሬት ላይ ያለችዋ ቤተ ክርስቲያን ብሔራዊና ቤተ መንግሥታዊ ኦርቶዶክስን ናፋቂዋን ቤተ ክርስቲያን ነው የምንመለከተው። መሬት ላይ አሁን ስንመለከት ምን ማለት ነው? እንደ ጥንቱ እንደ ጠዋቱ ባለፉት በነገስታት ዘመን እንደነበረው መንግስታዊ ስልጣን ሲሶ መንግስትን ናፋቂ የሆነች ቤተ ክርስቲያንን በውስጧ እንመለከታለን። ይህችኛዋ ኦርቶዶክስ ማለት ነው። በውስጧ ያለችው ሲሶ መንግስት ናፋቂና ሦስተኛውን ንጉሥ ቴዎድሮስን የምትጠብቀዋ ኦርቶዶክስ ናት። ምን ማለት ነው? እንደ ጥንቱ እንደ ነገሥታቱ ዘመን ብሔራዊ መንግስትን ማጽናት፣ የበላይ መሆን የፖለቲካ የበላይነትን ለማግኘት የምትፈልገዋን ቤተ ክርስቲያን ነው የምንመለከተው በዚህ ዘመን። ስለዚህ ጦረኛ ናት፣ ይቺ በውስጡ ያለችው ቤተ ክርስቲያን። ግደሉ፣ ግንባር ግንባሩን በሉ ብላ ለጦርነት የምታነሳሳ ጦርነትን የምትሰብከዋን ኦርቶዶክስ እንመለከታለን። በውስጧ በዚህ በዘመናችን መሬት ላይ ያለችዋን ቤተ ክርስቲያን ስንመለከታት ይሄ በግለሰብ ደረጃ ወይም ደግሞ በምእመናን ደረጃ ሳይሆን በጳጳሳት ደረጃ አመራር የሚሰጥበትና ፖለቲከኛዋ ኦርቶዶክስ ቤተ መንግሥታዊት ኦርቶዶክስ መሬት ላይ ያለችዋን እንመለከታታለን ማለት ነው። ሶስተኛ መሬት ላይ ያለችዋን ቤተ ክርስቲያን የምንመለከተው የኦርቶዶክስ ቤተ ክርስቲያንን የምንመለከተው ተሐድሶ የምትባለዋን ቤተ ክርስቲያን ነው የምንመለከተው። እነዚህ በቤተ ክርስቲያኗ ውስጥ ያሉ ከቤተ ክርስቲያኗም ውጭ ያሉ ናቸው። እንግዲህ እነዚህ ሶስቱን የተመለከትናቸው መሬት ላይ ያለ እውነት በእጃችን የምንዳስሰው በጆሮአችን የምንሰማው በዓይናችን የምናያቸውን እነዚህን ሶስቱን እንመለከታለን። ሁለተኛው ምናባዊቷ ቤተ ክርስቲያን መሬት ላይ የሌለች በሰዎች ምኞትና ፍላጎት ተመስርታ በአይምሮ ውስጥ የተሳለች መሬት ላይ የሌለች ቤተ ክርስቲያን ናት ይቺ ቤተ ክርስቲያን በወጣቶችና በቴዎሎጂያን ሐሳብ ውስጥ ያለች መሬት ላይ የሌለችዋ ኦርቶዶክስ ናት እነዚህም በሁለት ከፍለን እናያቸዋለን አንደኛዋ ሁላችንም ብዙ ሰዎች ሲናገሩ እሰማለሁ የቲክቶኳ ኦርቶዶክስ ምናባዊቷ ኦርቶዶክስ ናት ይህን በቲክቶክ ላይ ኦርቶዶክስ ቤተ ክርስቲያን እንዲህ ናት እያሉ በምናባቸው የሚያቀነቅኑ ሰዎች ከመሬት ላይ ካለችው ቤተ ክርስቲያን ከኦርቶዶክስ ቤተ ክርስቲያን የተለየ ሐሳብ ያላቸው ናቸው። አያቋትም ቤተ ክርስቲያኗን። እነዚህ የቲክቶክ በቲክቶክ ላይ ያሉ ምናባዊ ኦርቶዶክሶች ከጎግልና ከዊኪፔዲያ ሪፈረንስ በማምጣት ከካቶሊክም ከፕሮቴስታንቱም ከኦርቶዶክሱም በሚያገኙት ሪፈረንስ ቤተ ክርስቲያን ይህን ትመስላለች ብለው የሚጠቅሱ በምናባቸው የሳሏትን በምድር ላይ የሌለችውን ቤተ ክርስቲያን በአእምሯቸው ስለው ሰውን ግራ የሚያጋቡ የቲክቶክ አንቂዎች ናቸው። እነዚህ አንቂዎች ሕይወታቸውና ንግግራቸው እየቅል የሆኑ ምናልባትም ከበስተጀርባቸው መንፈሳዊነት ሳይሆን ታዋቂነትን፣ ጥቅምን መሰረት አድርገው የሚንቀሳቀሱ መሬት ላይ ያለችውን ቤተ ክርስቲያን ማየት የተሳናቸው እውሮች ናቸው። ከነዚህ ከምናባዊ ኦርቶዶክሳውያን ውስጥ የመጀመሪያዎቹ የቲክቶክ ኦርቶዶክስ ብለናል። ሁለተኛዎቹ ምናባውያን የቴዎሎጂ ኦርቶዶክሶች ናቸው። ቴዎሎጂ ያላቸው መሬት ላይ ያለችዋን ኦርቶዶክስ ላለማየት ዓይናቸውን የጨፈኑ ተስፈኞች ናቸው። እነዚህ ራሳቸውን ዞር ብለው ማየት የተሳናቸው ናቸው። እነዚህ ቴዎሎጂያን በምናባቸው የሳሉት በቴዎሎጂ ደረጃ ነው፣ በፍልስፍና ነው፣ በታሪክ ላይ ነው። ቤተ ክርስቲያንን የሚተነትኗት በቴዎሎጂ ደረጃ ነው። የእነርሱ ኦርቶዶክስ የምትተነተነዋ ኦርቶዶክስ ናት፣ ስነ መለኮታዊ ኦርቶዶክስ፣ ያለ እርሷ ሌላ የሌለ በእነሷ አእምሮ ውስጥ ያለችዋ ኦርቶዶክስ ብቻ ቤተ ክርስቲያን እንደሆነች ኮናኟ ኦርቶዶክስ ናት። ይቺ በምድር ላይ የሌለች የት እንዳለች እንኳ ፈልገን ማግኘት የማንችላት ኦርቶዶክስ ናት፣ በቴዎሎጂያን አእምሮ ውስጥ ያለች ምናባዊት የሆነች ኦርቶዶክስ። ከሌሎች ጋር ተቆጥረናል ይላሉ። ራሳቸውን ልዩ ያደርጋሉ። ኦርቶዶክስ ቤተ ክርስቲያን ልዩ ናት፣ እኛ ከሌሎች ጋር ተቆጥረናል እኛ ግን ልንቆጠር አይገባንም ከሌሎች ጋር የምትል ትዕቢተኛዋ ኮናኛዋ ኦርቶዶክስ ናት። ቴዎሎጂ ውስጥ ያለች ምድር ላይ የሌለች ዓለም ያሳድደናል ትላለች። የቴዎሎጂያን ቴዎሎጂያን ዓለም ኦርቶዶክስን ያሳድዳታል ይላሉ። በመሠረቱ ኦርቶዶክስ በኢትዮጵያ ምድር ላይ ተሰዳ አታውቅም። ከመጀመሪያ ጀምሮ መንግሥታዊ ሃይማኖት ናት። ከአብርሃና ከአጽብሐ ጀምሮ እስከ ኃይለ ሥላሴ ዘመን ድረስ አሳዳጅ እንጂ ተሰዳጅ አይደለች። ከኃይለ ሥላሴ በኋላ በደርግና ከዛም በኋላ ባለው ስርዓት እንደ ሌሎቹ ሃይማኖቶች ሁሉ በእሷም ላይ መከራ ቢመጣ ከሁሉም ጋር አብራ የተካፈለችው እንጂ እሷ ብቻውን ተሰዳጅ አይደለችም። ዓለም ያሳድደናል ብለው ቴዎሎጂያን በአእምሯቸው ውስጥ ተሰዳጇ ኦርቶዶክስ ይላሉ። ዓለም ኦርቶዶክስን ይጠላል፣ እኛ የተጠላንን ይላሉ ቴዎሎጂያን። በኢትዮጵያ ውስጥ ያለችዋ ኦርቶዶክስ ግን ተጠልታ አታቅም። ማን ነው የሚጠላት? አትጠላም። በስደትም አትኖርም። ስደተኛዋ ኦርቶዶክስ አትባልም። ስለዚህ ይቺ የቴዎሎጂዋ ኦርቶዶክስ ምናባዊት ናት። ወረቀት ላይ ያለች ኦርቶዶክስ ናት። ሲያቆላምጧት ቁርባናዊት ይሏታል። ሲያቆላምጧት መጥምቃዊት ይሏታል። ታቦታዊት ይሏታል። ሐዋርያዊት ይሏታል። ትውፊታዊት ይሏታል ሱቲያ ፈያዊት ይሏታል። እንዲህ እያሉ ይተነትኗታል። ይህች ግን ቤተ ክርስቲያን ቅድም እንዳየ ነው መሬት ላይ ያለችው ቤተ ክርስቲያን አይደለችም፣ አይደለችም። ይልቁንም የምናውቃት አሁን መጀመሪያ ላይ እንደተመለከት ነው መሬት ላይ ያለችው ቤተ ክርስቲያን ዛሬ በማዋቅር ደረጃ በዘረኝነት፣ በአምልኮ ደረጃ እግዚአብሔርን የምታመልክ ወደ መላእክት፣ ወደ ቅዱሳን የምትጸልይ በገድላት በድርሳናት ላይ እምነቷ የተመሠረተ መጽሐፍ ቅዱስን የምትደልዝ የምናውቀው እንግዲህ ይህን ነው። ጉቦኛነቷን እናውቃለን። ምን እንላታለን? አሁን እንደዛ እንዳልነው ቁርባናዊት መጥመቃዊት እያልን ልናቆላምጣ ታቦታዊት እያል ርትታዊት ሐዋርያዊት ትውፊታዊት ልንላት ነው። ይሄ የቴዎሎጂያን አመለካከት ነው። ወረቀት ላይ ያለ ምናባውያን ናቸው። በተጨባጭ ምድር ላይ ያለውን መመልከት የተሳናቸው እውሮች ናቸው። አንድ ባህሪ ሁለት ባህሪ እያሉ ሰማያዊት ምድራዊት እያሉ የሚተነትኑ ህዝቡ ያለበትን ደረጃ የማያውቁ ከኢየሱስ ክርስቶስ ይልቅ በፍጡራን የሚደገፉ ምእመናል ያሉባት ቤተ ክርስቲያን መሆኗን መረዳት የተሳናቸው ናቸው። በእነሱ አስተዛዘብ አሌክዛንደር ስኬኬማን፣ ቭላድሚር ሎስኪ፣ ኤፍሬም ዘሲሪያ ግሎቭስኪ ወዘተ እያሉ ይሄን አለ እከሌ ይሄን አለ እያለ የሚደሰኩሩ ድስኩራም ናቸው። እኔ ይህን እውቀትን በመጥላት ደረጃ አይደለም የምናገረው። መሬት ላይ ያለችዋን ግን የኦርቶዶክስን ቤተ ክርስቲያን አልተመለከቱም። ስለዚህ ቤተ ክርስቲያን ማን ናት? በእርግጥ አሁን ኦርቶዶክስ ቤተ ክርስቲያንን መሬት ላይ ያለችዋን እንዳየናት ተሐድሶዎቹም እንደተመለከቷት ቲክቶኮሮቹም እንደሚመለከቷት ቴዎሎጂያንም እንደሚመለከቷት ናት እንዴ? ቤተ ክርስቲያን እውነተኛዋ ቤተ ክርስቲያን ምን አይነት ናት? እውነተኛዋ ቤተ ክርስቲያን ማን ናት? ይሄንን በሚገባ ማወቅ ይኖርብናል። ይሄንን አለማወቃችን በትምህርተ ሥላሴ፣ በትምህርተ ክርስቶስ ወይም በትምህርተ ሥጋዌ፣ በሌሎችም መሠረታዊ በሆኑ ዶክትሪኖች ላይ ባለን እምነት እንደ መናፍቅ እንደሚያስቆጥረንና የተሳሳተ እምነት እንደያዝን እንደሚቆጠር ሁሉ ቤተ ክርስቲያንም ማን ናት የሚለውን ይሄን መሠረታዊ ነገር አለማወቅና እንደ እግዚአብሔር ፈቃድ ያለመኖር በእግዚአብሔር ዘንድ ያስጠይቀናል፣ እንደ መናፍቅ ያስቆጥረናል። ትክክለኛ የሆነ ክርስቲያናዊ ሕይወት እንዳንኖር ያደርገናል። በትክክል እግዚአብሔርን እንዳናመልክ ያደርገናል። ስለዚህ ይሄንን ቤተ ክርስቲያን ማን ናት? የሚለውን በሚቀጥለው በክፍል ሁለት ላይ አቀርብላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር፣ አሜን።